እንደ ሀገር አላግባቡ ያሉ የልዩነትን ጥቃቶችን ለማድረግ በተለያዩ ክልሎች ተግባራዊ እንቅስቃሴ ሲያካሄድ የነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 ጀምሮ በአማራ ክልል ሲያካሄድ የቆየውን የወረዳ ማህበረሰብ ተወካዮች አጀንዳ የማሰባሰቡን ምዕራፍ በዛሬው እለታት ናቋል። ከክልሉ 263 ወረዳዎች የተውጣጡ የማህበረሰቡ ተወካዮች በተጠባቂው ሀገራዊ ምክክር ሊፈቱልን ይገባል እንደ ሀገርም ወደ አንድ ያመጣናል ያሉትን አጀንዳም በነጻነት ሀገራዊ ምስልን ባስቀደመ መልኩ አንጸባርቀዋል። ይሄ ሂደት አሳታፊ ነበር፣ አካታች ነበር፣ ግልጽነት የተሞላበት ነበር፣ በነፃነት የተካሄደ ነበር፣ እና ዜጎቻችን የት ደረጃ እንደደረሱ ማየት የቻልንበት ነው። በእውነት በመከባበር ነው ሀሳብ ሲሰጡ የነበረው ስርዓት ጠብቀው ነበር፣ ሲነጋገሩ የነበሩት በእውነት ትምህርት የተማርንበት ሂደት ነው ማለት እንችላለን። ከዚህ የምክክር ሂደት አማራ ክልል ያየነው ነገር ትምህርት ያገኘንበት የዜጎቻችን ንቃት ከፍተኛ እንደሆነ ያለው ችግር ሳይበግራቸው፣ ያለው ፈተና ያለው መከራ ሳይበግራቸው ያንን ዋጥ አድርገው ትልቁን ምስል ነበር የሚያሳዩት። አካታች ብዝሃ ሀሳብም የተንጸባረቀበት ነበር በተባለው የምክክሩ ሂደት ከማህበረሰቡ የነቃ ተሳትፎ ባለፈ የላቀ የነበረው የመገናኛ ብዙሃኑ ሚና በኮሚሽኑ አድናቆት ተችሎታል። እንዲያሉ ያሉ አካሄዶች ተጠናክረው መቀጠል እንዳለባቸው የተነሳ ሲሆን በቀጣይም የዲሞክራሲ ባህል ልምምድና ለችግሮች እልባት ንግግር ምክክርን አማራጭ የማድረጉ አካሄድ መሰረት እንዲይዝ መገናኛ ብዙሃኑ ሚናቸው እንዲወጡም ተጠይቋል። የዲሞክራሲ ግንባታ የዲሞክራሲ ባህል ግንባታ የመደማመጡ መከባበሩ የአንዱ ቁስል ለሌላው የአንድ ሸር ያደረጉ እየተከባበሩ አንዱ ሌላውን እያከበረ እነዚህ አብሮ የመመካከል የመኖር ያ ህይወት ረጅም ጊዜ የሚወስድ ስለሆነ ያ የባህል ግንባታው የሁላችን የቤት ስራ ነው የሚሆነው። ለልጆቻችን የምናወርሰውም ያንን የባህል ግንባታ ነው። ያ ባህል የዲሞክራሲ ባህል ግንባታ ነው። የመደማመጥ የመከባበር ባኮረፉ ቁጥር ወደ ጫካ መሄድ ድንጋይ መርወር ሳይሆን በአኮረፉ በተቆጡ ቁጥር ልዩነት በተፈጠረ ቁጥር መነጋገር መመካከል ያ ባህል መሆን ስላለበት እሱን እናንተን አደራ ማለት እንፈልጋለን። ምንም እንኳ በክልሉ እየተካሄደ የሚገኘው የምክክር ሂደት የመጀመሪያው ምዕራፍ ቢጠናቀቅም የተለያዩ ባለድርሻ አካላት የሚሳተፉበት ሌላኛው ምዕራፍ ቀጣይነት ስለሚኖረው በዚህኛውም መገናኛ ብዙሃኑ በጎ ሚናቸውን ማጠናከር አለባቸው የኮሚሽኑ ሀሳብ ነው። ከነገር ጀምሮ የበለጠ ከፍ እንደምታደርጉት እኛ ከፍ ያለ ተስፋ አለን። በእናንተ እንተማመናለን። እጅ ለእጅ ለዚህ ስራችንን ከቀጠልን ልክ ጎን ለጎን ቆምን እንደምናወረው ሁሉ እናንተም እንደዚህ ከኢትዮጵያ ህዝብ ጋር እጅ ለእጅ ተያይዘን ከሰራን ሀገራዊ ምክክር ለኢትዮጵያ ሀገራዊ አንድነት፣ ሀገራዊ ምክክር በኢትዮጵያ ውስጥ ለዘላቂ ሰላም፣ ሀገራዊ ምክክር ለሀገራዊ መግባባት፣ ሀገራዊ ምክክር በህዝብና በመንግስት መካከል እምነት ለመፍጠር ሀገራዊ ምክክር በመጨረሻም በኢትዮጵያ ውስጥ ምክክርን ባህል ማድረግ እነዚህ እውነት ሊሆኑ ይችላሉ፣ ወደ መሬት መውረድ ይችላሉ። ከክልሉ 263 ወረዳዎች የተወከሉ 4500 የማህበረሰብ ወኪሎች ባለፉት ቀናት ባካሄዱት አጀንዳ የማሰባሰብ ሂደት ሀገርን የሚያሻግሩ ትልልቅ አጀንዳዎች የተነሱበት ነበር ያለው ኮሚሽኑም ተሳታፊዎቹ 27 የማህበረሰብ ወኪሎችን በመምረጥ የመጀመሪያውን ምዕራፍ ማጠናቀቃቸውን በመግለጫው አንስቷል። በሁለንተናዊ መልኩ በጣም የተሳካ በጣም ውጤታማ የሆነ ሂደት ነው የተከናወነው እና ያው በስተመጨረሻው ውይይታቸውን ሲያጠናቅቁ ወኪሎቻቸውን መርጠዋል። በነገው እለት ከሌሎች አራት ባለድርሻ አካላት ጋር ተገናኝተው የምክክር ሂደቱን የሚያስቀጥሉ ሁለት መቶ ሰባ ተወካዮች መርጠው አሁን በዚህ ሰዓት አስተዳደራዊ ስራ እየተሰራላቸው ወደ አራት ሺ ምናምኑ ይመለሳሉ። ሁለት መቶ ሰባዎቹ ቀርተው ከሌሎች ባለድርሻ አካላት ጋር የምክክር ስራቸውን ያከናውናሉ። ዛሬ በተሳታፊዎች የተመረጡት ሁለት መቶ ሰባ የማኅበረሰብ ወኪሎች ነገ በሚካሄደው የባለድርሻ አካላት አጀንዳ የማሰባሰብ የምክክር መድረክ ላይ ተሳትፎ እንደሚኖራቸውም ሀገራዊ ምክክር ኮሚሽኑ በሰጠው መግለጫ ጠቅሷል።